ሰላም ጤና ይስጥልን ውድ የአሜን ዩትዩብ ተከታቶቻችን፣ እንዴት እንዴት ናቸው? ደህና ናችሁ ወይ? እኔካ ሁሉ ሰላም ነው ሁሉ መልካም ነው እግዚአብሔር ይመስገን። ውድ ቤተሰብ እንግዲህ ሰሞኑን ተጠፋፍተናል። ላይክ ሼር ሰብስክራይብ ማድረግ አትርሱ። ትንሽ አንዲት ነገር የከነከነችኝና የተሰማኝን ነገር እንግዲህ እስቲ ላጋራችሁ ብዬን የመጣሁትኝ አንዲት እህታችን እንግዲህ ይህን ሰሞን መቼም አጀንዳውን ታቆታላችሁ በቲክቶክ መንደር ላይ በዩቱብም በሁሉም ነገር ላይ እና አንዲት ሴት በሻንጣ ተቀረጣጥፋ የተገኘችውን እንግዲህ ሰምታችኋል ብዬ አስባለሁ። እና እኛ የመደም ቅሞች ወር ደግሞ ሰው ሀገር ቀምሰን የመጣን ሰዎች መቼ ነው እንደ ሰው የሚያልፍልን? መቼ ነው ሰው መሆን የምንችለው? መቼ ነው በቃ ማለት እስከ መቼ ድረስ ነው የእኛ ችግር ማብቂያ የሌለው? በሀገራችን ላይ ለውጥ የለም፣ በሰው ሀገር እንደዚህ አይነት ችግር አለ። እንደው እግዚአብሔርን እኔ አንዳንድ ጊዜ ሳስበው ምንድን ነው የሚሻለን? መቼ ነው ሰው መሆን የምንችለው? መቼ ነው እንደ ሰው መሆን የምንችለው? ግን እስከ መቼ ድረስ ነው እንደዚህ አይነት ችግሮችን የምናስተናግደው? እና በጣም ነው ያዘንኩትኝ። በእውነት በጣም ነው የተሰማኝ፣ ትልቅ ስሜት ነው የተሰማኝ። መቼ ነው እንደ ሰው ሊያልፍልን የሚችለው? መቼ ነው ነገሮች ሁላ የሚስተካከሉት? መቼ ነው ተስተካክሎ የምናየው? እንደው ለቤተሰቦቿ መጽናናትን ተመኘው። ለእንዴት ነው በነገራችን ላይ አሁን በጨለማ ነው እየቀረጽኩ ያሉትኝ እና ቪዲዮ ራሱ ብዙ ጥራት የለውም እና መቼ ነው እንደ ሰው እኛ ማያልፍልን? መቼ ነው እኛ ሰው መሆኑ የምንችለው? እንደ በእውነት እኔ እግዚአብሔርን አንዳንድ ጊዜ ሳስበ ሳስቦ ግራ ይገባኛል። ለሰው ልጅ መኖር እንደዚህ ከሆነ ይከብዳል። እንዴት ነው እንደ ሰው መኖር የምንችልበት መንገድ ያለው እንዴት ነው ሰው እንዴት በሰው ሀገርም ተሰዶ በሀገሩም ላይ እንደዚህ አይነት ነገር አለ። ሁሉም መናገር ፈርቶ እንጂ በሀገሩም ላይ ቢሆን ምንድን ነው በቃ ምንድን ነው ምንም ደ የሚያስደስት ነገር የለም። እግዚአብሔርን በቃ ሁላችሁም፣ ልብስና ጓዳ የማይሸፍን ነገር የለም። ይህን ታውቃላችሁ። ልብስና ጓዳ የማይሸፍን ነገር የለም የሚባል ነገር ሆኖብን እንጂ ሳይሰማን ቀርቶ አይደለም። እኔ ሳይሰማኝ ቀርቶ አይደለም። እኔ እንደ ራሴ የአረብ ሀገር ትርፍ ምን የሚያተረፍኩት ነገር የለም፣ ህመም ብቻ ህመም ብቻ። አንድ ሰው አንድ ነገር በተናገረች ቁጥር ያስ፣ ንዴት፣ ጭንቀት፣ ሰላም ማጣት፣ ጤና ማጣት። እውነት ይሄው እኔ ራሴ አሁን በዚህ ሰሞን ይኸው ይሄ ሁሉ መድኃኒት እየወሰድኩ ነው። ለውም ሌላው ይበዛብሻል ተብዬ እንትን ብሎ ነው ማርያምን ነው እና ምንም ነገር የምናተርፈው ነገር የለም፣ የምናተርፈው ነገር የለም። ዴት ብቻ አመን ብቻ። ያው ለሰውም ብዙም የዚህን ያህል ለምትወዱት ሰው ደግሞ መናገር ያስፈራል። እኔ በጣም በህይወቴ ሁሌ ከህይወቴ የማትወጣ አንድ ይታለች። እሷ ግን ችግር ሁሉም ችግር መናገር በጣም ነው የምፈራው። በጣም ነው የማስቡላት ሰው ለምን ከኔ በላይ እያሰበችልኝ ስለሆነ እኔ ደግሞ እሷ ማስጨነቅ አልፈልግም ለእናቴም እንደዛ አሁን ቤተሰቦች የራሱ አውቁ ግን ሲያውኝ፣ ደህና ነኛ፣ ደህና ነኝ፣ በቃ ህመማችን ግን ውስጥን ያለው ጋይስ፣ ውጭውን አይደለም፣ አይታይም። ችግሩ አንዳንድ ብዙ አይታይም፣ አንዳንድ ህመም በጣም ሞልቶ ገፍትሮ ሲመጣ ነው የሚመጣው እንጂ አይታዩም። የማይታዩ ህመሞች ብዙ አሉ በእኛ ላይ ማለት ነው። እና ስሜታችንን የምናውቀው እኛንን እራሳችን ማለት ነው፣ የደረሰበት ነው የሚያውቀው። እና የሞተችዋንም እግዚአብሔር እንግዲህ ነፍሷን በገነት ያኑርልን፣ ለቤተሰቦቿን መጽናናትን ይስጥ። ልጄ ትመጣለች ከሰው ሀገር ብሎ ማርያምን፣ በጣም ነው የተሰማኝ። በጉጉት የሚጠብቋትን፣ እሷ ጥሩ ትሆን አትሆን አናውቅም እኛም እሷም። ዘልዛለ አንዳንድ አበሻዎች ዘልዛለ ይሆናሉ ከሀገራቸው ሲወጡ ከምላቃ ይሆናሉ በጭራሽ ነገር ስራቸውን ላይ የተበላሸ አስተሳሰባቸውን ላይ እየዘገጠ ስንቱን ጨዋ የሚያሰድቡም አሉ። ከብዙ የአረብ ሀገር ሴቶች ከአረብ ሀገር ሴቶች ቤይሩት ምናምን ሀገር ያሉ ሰዎች ብዙም ጤነኛ መስሎ አይታዩኝም እኔ። በብዛት ጠፍቶ ስለሚሰሩ አእምሯቸው ራሱ እየዘገጠ ነው። ለምን በቃ አስተሳሰባቸው በጣም የወረደ ነው። በቃ አንዳንዶቹ ነው የምላቸው እኔም ቤይሩት ሰርቻለሁ ግን በቃ በጣም ሲበዛ እየዘገጠ እየዘገጠ እየዘገጠ ሰው እና እንደዚህ እንደዚህ አይነት ሰዎች አሉ። እግዚአብሔር ልቦና ይስጣቸው ለነሱም ራሱ እና ለሞቱት ደግሞ መዝናናትን ተመኘው እና ውድ ቤተሰቦቼ፣ በእውነት በጣም ስሜታዊ ነው የሆንኩት። በቃ ሰው ሀገርም ሆንን ምንም ለውጥ የለም። በሀገርሽም ላይ መሰቃየት ነው። እኛ የኑሮ ነው ግራ የሚያጋባኝ እኔ መንግስታችንም እኛ ላይ ጨክኗል። በሰው ሀገር ተሰደው በልጅነታቸው መማር ባለባቸው ሰዓት ተሰደው ያመጡትን ቤተሰብ ብሎ እንኳን አላለም። እኛም ላይ ብዙ ብዙ ችግሮችን እያደረሰብን ያለው እኛን በቃ እንደምንም እያየን አይደለም። ሰው በሀገሩ ላይ ሰርቶ ያገኘ ሰውና ከሀገር ውጪ ለፍቶ ይዞ የመጣውን ነገር እንኳን ታሳቢነት ውስጥ ሊያስገባልን አልቻለም። መንግስታችንም በቃ ለእኛ ምንም እያዘን አይደለም። የሌላ ዜጋ ከኛው ኋላ መጥቶ የተሻለ ነገር ብዙ ነገር ጥሩ ነገር ሲኖራቸው እኛ ግን ስቃይ ብቻ ነው እያለን ያለ ነው እና ውድ ቤተሰቦች ሰላማችሁ ይብዛል። በያላችሁበት ሰብስክራይብ ላይክ ማድረጋችሁን አትርሱ፣ ኮመንት አትርሱ። ባካችሁ አበረታቱን። እናንተ የአረብ ሀገር ሴቶች ሁላችሁ ብትሆኑ ብትተባበሩ እና ብንተባበር ሀያ ሰው ሆነን እንኳን ሀያ ሰው ብቻ ሆነን ብንተባበር ግሩፕ ብንሰራ ሁላችንም እየቀኑ ተነስተን እንደ ስራ ብናደርገው ኖሮ እየት በደረሰ ችግሩ። እኛ አበሾች መተባበርን አንወድም። ቲክቶክ ላይ ለወሬ ብቻ። አሁን በትንሹ መቶ ሰው ሶስት መቶ ሰው ይቀመጣል ለወሬ ብቻ። እዚህ ግን አይቻልም፣ ነውር ነው። ከተቀመጠን እኮ ከተጠቀቀምን ደግሞ እንጎዳለና መጎዳት የሚባል ነገር አለ። ሰው ደህና አምሹልኝ፣ መልካም ምሽት ይሁንላችሁ። እንደግ፣ አብረን እንስራ።